ዝም ብዬ ነው እንደ ሰው ምንም ማለት ነው። እግዚአብሔር ዝም ብዬ ነው የሚያያቸው እንጂ እኔ ራሱ አቡና ውቦ አየዋቸው ማለት ነው ግን

እነዚህ የሚቆርቆሩ ወይም ደግሞ ልጅ ምናምን ያላችሁ ዝም ብለው ልጃችሁ ለምንድ ነው የሚያሳድጉት? አረ በእናታቸው ልጃቸው ኦ ማይ ጋድ ጭራሽ ንግስታ

የማታ ዘፈኔ እንዴት ነው? ሲም እንዴት ነው? ዋው የሁሉም ያበደ ሙዚቃ ሁሉም ደስ የሚል ሙዚቃ። እውነት ለመናገር ባለት ይዛል እኔ ትናንትና እንደው የምር ወይ ግፍ ፈተና አርኩት ወላሂ ደስ ነው ያለኝ ስላየኋቸው ምናምን ሙዚቃቸው የሚሰሩት አረካት ምናምን። ወይ እኔ ጥላት ወዴት ገብቶ ይሆን እኔ ብነሱም ቢያደርገኝ ማለት ነው። የእውነቴን ነው የምላችሁ ምንም ይቶ ምድር አትመጣም ስትጀምረት ማለት ነው።